የአዲግራት ዩኒቨርሲቲ በተለያዩ ዘርፎች ያስተማራቸውን 1357 ተማሪዎችን አስመርቋል። ለ11ኛ ዙር ያስመረቀው ዩኒቨርሲቲው በ33 የትምህርት አይነቶች በመደበኛ በማታና በክረምት በቅድመና ድኅረ ምረቃ ፕሮግራሞች ነው። በዛሬው ዕለት ያስመረቀው ከፋና ቴሌቪዥን ጋር ቆይታ ያደረጉ ተመራቂዎችና የተመራቂ ቤተሰቦችም ለዚህ ስኬት በመብቃታቸው ደስታቸውን አጋርተዋል። ምራችን የነበረንን ካፓሲቲ ሜይንቴን አድርገን መሄድ ከባድ ነበረ። በተፈጠረው የሰላም ስምምነት ምክንያት በማድረግ ትምህርት በመጀመራችን በጣም ደስ ብሎናል። እንግዲህ እርስ በእርሳችንን በመተባበር ሁኔታውን አልፈነዋል፣ ወደዚህ ደርሰናል። በጣም ደስ ብሎኛል። ሰላም ሆኖ ትምህርት ሲጀመርም በቃ ውጤትን ልታመጣ ብዬ እንኳን ትንሽ ተጠራጥሬ ነበር። በኋላ ግን ጠንከራ ናትና በቃ ደረሳት። አሁን በጣም ነው ደስ ያለኝ። ሰቃይ ሆና ተመረቃለች። ዩኒቨርሲቲው በተለያዩ መስኮች 461 ሴቶችን፣ 896 ወንዶችን፣ በአጠቃላይ 1357 ተማሪዎችን አስመርቋል። ዩኒቨርሲቲያችን በዛሬው ዕለት ሰኔ 14 2017 11ኛ የተማሪዎች ምረቃ በዓሉን በማክበር ላይ ይገኛል። በዕለቱ ለምረቃ የተዘጋጁት እጩ ተመራቂዎች ብዛት 1357 ሲሆን በድህረ ምረቃ መርሃ ግብር 50፣ በቅድመ ምረቃ መርሃ ግብር ደግሞ 1307 ተመራቂዎች ይገኙበታል። ከነዚህ ተመራቂዎች ውስጥ 461 ወይም 34 ፐርሰንት ሴት እጩ ተመራቂዎች ሲሆኑ የተቀሩት 896 ወይም 66 ከመቶ ደግሞ ወንድ እጩ ተመራቂዎች ናቸው። አድግራት ዩኒቨርሲቲ ስራውን ከጀመረበት 2004 ጀምሮ የዛሬው የ11ኛ ዙር ተመራቂዎችን ጨምሮ በድምሩ 27018 ተማሪዎችን አስመርቋል። በሰሜኑ የሀገራችን ክፍል በነበረው ጦርነት ጉዳት ደርሶባቸው የነበሩ መሰረተ ልማቶች በመንግስት ጥረት ጥገና ተደርጎላቸው የመማር ማስተማር ሂደቱን ሲያከናውን ቆይቷል። የፕሪቶሪያ የሰላም ስምምነቱን ተከትሎ አስፈላጊ ጥረቶችን በማድረግ እነሆ ላለፉት ሁለት ዓመታት ሁለት ዓመታት ወደ መደበኛ ስራው ተመልሶ ተልእኮዎቹን በመፈጸም ላይ ይገኛል። በዩኒቨርሲቲው ከደረሰው ሁለንተናዊ ሰብአዊ፣ ቁሳዊና ስነ ሙራዊ ጉዳት በኋላ ዩኒቨርሲቲውን ወደ መደበኛ ስራ ለመመለስ የተደረገው ጥረት በጣም ከባድ አስቸጋሪና ፈታኝ የነበረ መሆኑ በዚህ አጋጣሚ ማስታወሱ ተገቢነት ያለው ነው። በዓለም ላይ ያሉ ከፍተኛ የትምህርት ተቋማት ቴክኖሎጂ ላይ ትኩረት ሰጥተው በመስራታቸው ሀገራቸውን አሳድገዋል። አዲግራት ዩኒቨርሲቲም ይህንኑ ጅምር እያስቀጠለ ነው። ተመራቂዎቹ ዘላቂ ሰላም እንዲሰፍንና በተሰማሩበት የሙያ ዘርፍ ሕብረተሰቡን በታማኝነት እንዲያገለግሉም ተጠይቀዋል። ከበርኩም ማህበረሰብ ዩኒቨርሲቲ አዲግራት። የተከበራችሁ የአዲግራት ዩኒቨርሲቲ ማህበረሰብ እንደሚታወቀው አሁን ያለንበት የግሎባላይዜሽን ዘመን እውቀት መር ኢኮኖሚ ከፍተኛ ደረጃ ላይ የደረሰው ቴክኖሎጂ ከዋና ዋና መወዳደሪያ ዘርፎች መሆን ከጀመረ ቆይቷል በዓለም ላይ ያሉ ከፍተኛ የትምህርት ተቋማት እውቀት በማመንጨት በማሰራጨትና ተቋማዊ ቴክኖሎጂ አቅም ያላቸውን አገራትን በመገንባት ረገድ የማይተካ ሚና እየተጫወቱ ይገኛሉ ዓለማዊ መወዳደሪያ አቅሚ አዳት እንዳሆና መጽሄን የ